ጤና ይስጥልኝ፣ የተከበራችሁ ተመልካቾቻችን፣ የሰዓቱን የቢዝነስ ዘገባዎች ይዘናል፤ አብራችሁን ቆዩ። ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት ለተጠቃሚዎች እያቀረቡ መሆኑን በደብረ ማርቆስ ከተማ አስተዳደር በኢንዱስትሪና ኢንቨስትመንት የተሰማሩ አልሚዎች ተናገሩ። ለአምራች ኢንዱስትሪዎች የገበያ ትስስር ለመፍጠር እየሰራ መሆኑን የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ አስታውቋል። ዝርዝሩን ከይኔነህ አለሙ እንከታተል። በደብረ ማርቆስ ከተማ አስተዳደር በግንባታ በምግብና በውበት መጠበቂያ እንዲሁም በሌሎች ዘርፎች የተሰማሩ አልሚዎች ከውጭ ገቡ የነበሩ ምርቶችን በሀገር ውስጥ በማምረት ለተጠቃሚዎች እያቀረቡ ናቸው። በማርብል እና ግንባታ ቁሳቁስ ምርት የተሰማሩ ባለ ሀብቶች የውጭ ምንዛሬን ከማስቀረት ባሻገር ጥራት ያለው ምርት ለተጠቃሚ እያቀረቡ መሆኑን ተናግረዋል። አንተነ ማማሩ ይባላለው ያለውበት ስራ ዘርፍ ግራናይትና ማርብል ማምረት ነው። ጥሬ ዕቃውም ው ሀገራችን ያለ ጭምት በረሃ ኤልያስ ወደ ቡሬ አካባቢ የተለያየ ከረል ያላቸው ወይም ቆንጆ ነገሮች አሉ። አሁን ይህ ሀገር ውስጥ ሲመረት ሰው ያን ትቶ ወደኛ እየመጣ ነው። የዋጋ ልዩነትም በሰፊው ስላለ ማለት ነው። ተስፋ ያለማየሁ ሁለገብ ማሽነሪ ስራዎች፣ የተለያዩ ማሽኖችን ነው የምንሰራው። በተጨማሪም ሚስማር ፋብሪካ አለን። በዋጋ ደረጃ የውጭ ንግድ ዛሬን ያስቀራል። ከማስቀረቱ ባሻገር የዋጋው ጭማሪ ትራንስፖርትን፣ ሌሎችንም ነገሮች ጨምሮ ለምሳሌ አንድ ሚሊዮን ብር ሊሸጥ የሚችል እኛ ጋ 250 ሺህ ብር ይሆናል ማለት ነው። የዚህን ያክል ልዩነት አለ። የድብረ ማርቆስ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ተመስገን ተድላ ከ2012 ዓ ም ጀምሮ ኢትዮጵያ ታምረት እኛ ምን ሸምት በሚል እንደ ሀገር በተጀመረው መርሃ ግብር በቀላልና ከባድ ኢንዱስትሪዎች ጥራት ያለው ምርት ለገበያ እየቀረበ ስለመሆኑ ገልጸዋል። እንደ ተቋም የተመሰረትንበት ዋና ተልኮም ከውጭ የሚገቡ ምርቶችን በሀገር ውስጥ ፋብሪካዎች መተካት መቻል ነው። ይህንን ታሳቢ ተደርጎ ፋብሪካዎች መጀመሪያ ተለይተዋል። ልዩ ድጋፍና ክትትል በማለሙያ እየተደረጋላቸው የማምረት አቅማቸው እንዲያደግና ምርታቸውን በመጠን ከፍተኛ እንዲሆን በጥራትም ተወዳዳሪና በማህበረሰቡ ዘንድ ተቀባይነት ያለው እንዲሆን የቴክኒካል ድጋፎችን ስንሰራን የቆየ ነው። ኢንዱስትሪዎችም ጥራት ያለውን ምርት በሀገር ውስጥ በማቅረባቸው የውጭ ምንዛሬ ማስቀረት ችለዋል። የገበያ ትስስርም ተፈጥሮላቸዋል ነው ያሉት። በዚህ በጀት ዓመት ከፍተኛ የሚባል ወደ ሀገር ውስጥ በከፍተኛ ዶላር ይገባ የነበረን የውጭ ሀገር ምርቶችን እዚሁ በተመረቱ ምርቶች መተካት ችለናል። የገበያ ትስስሩ ደግሞ የበለጠ እንዲጠናከር የሚመለከታቸው አጋርና ባለድርሻ አካላት ጋራ የማስተሳሰር ምርቶችን የማስተዋወቅ ፋብሪካዎችን የመጎብኘት ትስስር እንዲፈጥሩ የማድረግ ስራዎችንም ባለፉት ጊዜ ስንሰራን የቆየ ነው። ህብረተሰቡም የሀገር ምርት በመጠቀም ተጨማሪ ከማስቀረት ባሻገር የሀገርን ኢኮኖሚ ማሳደግ እንደሚገባ ኃላፊው አስገንዝበዋል። መጪውን የተንሳይ በዓል ጤና ማይ ንግድ እንቅስቃሴ እንዲኖር እየሰራ መሆኑን የደብረ ማርቆስ ከተማ አስተዳደር ንግድና ገቢያ ልማት መምሪያ አስታወቀ። መምሪያው በዓሉን ምክንያት በማድረግ 20 ሺ ሊትር ዘይትና ሌሎች መሰረታዊ የምግብ ፍጆታ ምርቶችን ለማህበረሰቡ ማቅረቡን ገልጿል። ግብረ ወርቅ ጌታቸው በዝርዝር ትነግረናለች። በበዓላት ወቅት የማህበረሰቡን የግብይት ፍላጎት መጨመር ምክንያት በማድረግ አላስፈላጊ የሆነ የዋጋ ጭማሪ ይስተዋላል። የደብረ ማርቆስ ከተማ አስተዳደር ንግድና ገበያ ልማት መምሪያ መጪውን የትንሣኤ በዓል ምክንያት በማድረግ ጤናማ የሆነ የግብይት ሂደት እንዲኖር ከዩኒዮኖች እና ከሕብረት ስራ ማህበራት ጋር በቅንጅት እየሰራ መሆኑን የመምሪያው ኃላፊ አቶ ዮሴፍ መለሰ ገልጸዋል። ዩኒዮኖችን፣ ጅምለኞችን እንዲሁም የተደራጁ ማህበራትን ቦታው ድረስ ትስስር በመፍጠር እንዲያመጡ በማድረግ አሁን በቅርብ ዘይትም አምጥተን ወደ 20000 ሊትር በ5 ሚሊዮን 200000 ብር ለማህበረሰቡ ተደራሽ እያደረግን ያለንበት ሁኔታ ነው ያለው። በተመሳሳይ ማካሮኒ፣ ፓስታ እናቀርባለን። በዚህ መንገድ ገበያውን ለማረጋጋት የምናደርገው ጥረት ሰፊ ነው። በተለይ ግብይቱንም ገበያውን ጤናማ እንዲሆን በርካታ ስራዎች ይሰራሉ። በከተማዋ ያለውን የገበያ ስርዓት ሊያረጋጉ የሚችሉ ባዛሮችን ለማዘጋጀትና የእርድ እንስሳትን ከሌሎች አካባቢዎች በማምጣት ለማህበረሰቡ ለማቅረብ ጥረት እየተደረገ እንደሆነም ኃላፊው ተናግረዋል። የንግድ ትርኢትና ባዛር ለማዘጋጀት ጥረት እያደረግን ነው። የእርድ እንስሳት፣ አትክልትና ፍራፍሬ ሽንኩርትን ጨምሮ ወደ ከተማችን እንዲገባ ገበያዎችን አሰስ እየፈተሽን ነው። እዚህም አጎራባች ወረዳዎች ዙሪያ ላይ በግም፣ ፍየሎች፣ ዶሮና እንቁላል የመሳሰሉት እንዲቀርቡ ትስስር እየፈጠርን ያለንበት ሁኔታ ነው ያለው። ሸማቹ ማህበረሰብ በባለቤትነት ያልተገባ የንግድ እንቅስቃሴ የሚያደርጉ ነጋዴዎችን በማጋለጥ መብቱን ሊያስከብርና ከሚመለከታቸው አጋር አካላት ጋር በትብብር ሊሰራ ይገባል ሲሉ መልእክት አስተላልፈዋል። ሸማቹ ከጎናችን ሊቆም ይገባል። ሸማቹ ለመብቱ ተሟጋች መሆን መቻል አለበት። ይሄ ተቋም ብቻ ወይም ሌሎች የተወሰኑ ተቋማት ብቻ በቅንጅት የሚፈቱት ጉዳይ አይደለም። ሸማቹ ባለቤት ሆኖ እየተከላከለ መብቱን ማስከበር መቻል አለበት። የንግዱ ማህበረሰብ በበዓል ወቅት ሰላማዊ የሆነ የግብይት ሂደት እንዲኖር የድርሻው መወጣት እንዳለበትም ተጠቁሟል።